አንቺዬ የይ ማድሰው ሀብታሙ ተርላ እባላለሁ። የመጀመሪያው የፋና ላምሮት የመጀመሪያዎች አሸናፊዎች አሸናፊ ውድድር ተወዳዳሪ ነበርኩ። የፋይናል መስከረም 17 ነበረ እኔ የእንቁጣጣሽ ቀን ነው እንትን ያልኩት የተሰናበትኩት። ጌታቸው መስፍን እባላለሁ። በምዕራፍ ስድስት የፋና ላምሮት ውድድር ስወዳደርኩ የነበርኩ አንድ ተወዳዳሪ ነኝ። በፋና ላምሮት የነበረኝ ቆይታ ያው ከክፍለ ሀገር እንደ መምጣቴ ተማሪም ነበርኩኝ። ለሙዚቃ ወይም አዲስ ነበርኩኝ የተማርኩበት እና ከአዲስነቴ ትንሽ ወደ ቢያንስ ወደ ሙዚቃ የተቀራረብኩበት ጊዜ ነበረ። አንድ እርምጃ የተራመርኩበት ጊዜ ነበረ። ወደዚህ ወደ ዘመናዊ የሙዚቃ ዓለም የተቀላቀልኩበት ጊዜ ነበረ እና በአሸናፊዎች አሸናፊ ሶስተኛ ወጥቼ ነው ያጠናቀቅኩት። ያው ተማሪ ነበርኩ በዛ ሰዓት

ብቻ ነበረ የፋና ላምሮት ውድድር ከመምጣት በፊት የነበረኝ ኤክስፔሪንስ። ከዛ በኋላ ግን ፋና ላምሮት በተለይ ዳኞቹ የሚሰጡት አስተያየት፣ በየጊዜው የምታገኙ የሙዚቀኞች ጋር የምታገኙ ነገር እኔ እንኳን አጋጣሚ ሆነው ያው በሙሉ ባንድ የመስራት እድል ነበረኝ። ከዛ በፊት የአማራ ፖሊስ ውስጥ በእዛ ውስጥ አገለግል ነበረ እና ብዙ የተሻለ የሚባል ትምህርቶች የተሻለ ቢሆንም ግን ፋና ላምሮት መጥቼ ደግሞ እውቀት የተሻለ እውቀቶች ደግሞ አግኝቻል። ከዳኞቹም ከአብረው ከሚሳተፉ ሙዚቀኞችም የተሻለ ብዙ ነገር አግኝቻል። ቦሳኖቫ ነበር ምቱ፣ እንደዚህ አልነበረም፣ እንደ ፈንክ አልነበረም የሚሄደው ያእምራል ይሄ አእምርም እያልኩ አይደለም እንግዲህ ፖሊስ ነው የሚባል ነገር ቅድም ስለሰማሁ፣ አስገዳጁ አንተ ነህ ወይ? በአንዱ ነው አስገዳጁ ነው? አይ ተስማምተን ሁለታችን ፊርማ አላችሁ። በጣም አሪፍ ነው። ሪትም ምናም የምትያቸው ነገሮች ብዙ ነገሮች የሙዚቃ እንዳልኩ ብዙ ሳይንሶች አይገቡኝም ነበር አላቃቸውም ነበር። በትምህርትም ዩኒቨርሲቲ ገብቼ የተማርኩት የሙዚቃ ትምህርት የለኝም። ፋና ላምሮት ከመጣ በኋላ ያገኘሁት ከዳኞች የመጡ አስተያየቶች እንዲሁም ከዛው አብሮ ሲሰሩ ከነበሩ ሲወዳደሩ ከነበሩ ልጆች የመጡ አስተያየቶች ናቸው እኔን እዚህ ያደረሱኝ። እና በሙዚቃው ሕይወቴ ትልቅ ነገር አግኝቼበታለሁ ብዬ አስባለሁ እና ብዙ መፍረሶች ነበሩ እኔ ላይ ብዙ የማላውቃቸው መዝፈን ብቻ ነበር የማውቀው። መዝፈን ማለት በቃ ድምፅ ማውጣት ብቻ ነበር የማውቀው። ቴክኒካል የሆኑ ነገሮችን እዛ ውስጥ ነው ያገኙት። በጣም ደስ ያለኝ ኦ ድማም ነው የሚለው ፓርት ላይ በጣም የሚገርም የተሻለ ቀለም የተሻለ ቀለም የተሻለ ውበት በእኔ በኩል አይቻለው። እና ላምሮት ለእኔ ብዙ ከህዝብ ጋር በደንብ የተዋወቅኩበት ፕሮግራም ነው። እና ደግሞ መታወቅ ብቻ ሳይሆን ብዙ የስራ እድሎች ያገኘሁበት ነው። በተሻለ መንገድ ራሴን ለመግለጽ የሞከርኩበት ነው።

ከውድድሩ በኋላ በጣም አሪፍ አቀባበል ነበረው። ሰው በዛን ሰዓትም ትንሽ እድሜም ፊዚካልም ትንሽ ነበርኩኝ ከነበሩ ተወዳዳሪዎች እና ሰው በዛም ምክንያት በነበረኝም ተሰጦ ተማሪነቴን ሳይንቅ በስነ ስርዓት ነበር የተቀበለኝ። ውድድሩ ላይ እንደነገርኩሽ በጣም የተማሪነት ጊዜ ነበር ያሳለፍኩት። ማለት ወደ ኢንስትሮመንታል ወደምትው የሙዚቃ ህይወት ብዙ አልገባሁም ነበረ ቀጥታ ነው ከምንም ተነስቼ ወደ ውድድር የመጣሁት እና ያ ነገር እንትን ሳይለው ሳይጎረብጠው ነው ሰውዬ የተቀበለኝ። ብዙ እንትን ሙዚቃ እንትኖች ላይ ፐርፌክት አልነበርኩኝ፣ ግን ያ ነገር እኔን አላገደኝም ህዝቡ ጋር ለመገናኘት እና በደንብ ነበር የተቀበለኝ ሰው። በየመንገዱ ብዙ ሰዎች በዛ ጊዜ በወቅቱ የጠየቁኝ ነበረ፣ ይሄ ፋና ላምሮት የሚታየው ልጅ ምናምን እያሉ ብዙ ብዙ ሰዎች ጋር ተዋውቂበታል። ባጠቃላይ በጣም ደስ የሚል ጊዜ ነበር። የናፍቆት ትዝተሽ ካለን በህይወት መቼም የማረሳሽ ወዶ አገር ናት ይነዋ ይባለም ክብር ኮራታች በነጻነት ስኖር በኢትዮጵያዊነታች የናሽ የሚገርምሽ በየእንትኑ በየሲዝኑ በየሳምንቱ ከነበሩት ተወዳዳሪዎች አንደኛ፣ ሁለተኛ፣ ሶስተኛ እየሆንሽ የምትወጪው እንትን አወጣጣለን እና በዛ ሰዓት በመጀመሪያው ሳምንት ላይ ማለት በዛ ሰዓት ላይ አንደኛ ወጥቶ ዋት ጥሩ ፐርፎርማንስ አሳይቼ ወጣሁኝ ማለት ነው። እና የሚገርምሽ ነገር የመረጥኩት ሙዚቃ ምናምን እነሱ ገርሟቸዋል። ከነበረኝ ቴክኒካል አረዳድ ምናምን ከነበረኝ የሙዚቃ ቆይታ ምናምን ጋ በቃ ትንሽ ከኔ የማይጠብቁት አይነት ነገር እና ያን ዘፈኝ ምናምን በጣም በደንብ አስጨብጭቤ ምናምን፣ በሳምንቱ ከዛው ውድድር በጣም ሊያሰናብተኝ የሚችል የሚያስጠላ የሆነ ፐርፎርማንስ አሳየውና እሱ የሆነበት ምክንያት የነበረው ብኝ ችግሮች ናቸው። ማለት የትምህርት የሙዚቃ እውቀት እጥረት፣ ስፔሻሊ ይሄ ሪትሚካል የሆኑ ነገሮች ምናምን የነበረው ብኝ ችግሮች ነበሩ እና በሳምንቱ አንደኛው ወጥች በሳምንቱ ደግሞ የተሰናበትኩበትና ከዛ በኋላ የነበረኝ ታለንት እና ያለኝን ነገር አይተው በማህበረሰቡ ጥያቄ መሰረት ወደ አሸናፊዎች አሸናፊ ነው የገባው ተመልሼ እና ይህ ሳዛኝ ገጠመኝ አይረሳኝም። ሙዚቃ ላይ ያለሽን አረዳድ በተሻለ በጣም በተሻለ ሁኔታ ምን መስራት እንዳለብሽ እንዴት መስራት እንዳለብሽ የሰራሽውን ስራ ራሱ ወደኋላ ሄደሽ እንድትመረምሪ ያደርግሻል። ምክንያቱም በውጤት የታጀበ ስራ እንዲሰራ ዳኞቹ የነገሩሽ ነገር፣ እዛ አካባቢ ሙዚቀኞች የነገሩሽ ነገር ትልቅ አስተዋጽኦ አለው። ፋና ላምሮት ደግሞ የሚለየው ከሌላው ምንድን ነው? በደንብ ከሰው ጋር ከማግባባቱ ከማስተዋወቁ በተጨማሪ የምታገኛቸው እውቀቶች አሉ ከዳኞቹ በተለይ ከዳኞቹ እና እነዚህ እነዚህ ነገሮች በላይፋችን ላይ ትልቅ አስተዋጽኦ አላቸው። የማይታወቁ ሰዎችን እንዲታወቁ አድርጓል። ምናልባትም ይሄ የውድድሩ ጊዜው ማጠሩ በራሱ ሰዎች ቶሎ ቶሎ እንዲታወቁና ቶሎ ቶሎ ወደ ሲስተሙ እንዲገቡ አድርጓቸዋል። አሁን ብዙ ልጆች አሉ፣ ክለብ ላይ የሚሰሩ ልጆች፣ ሲንግልም እየሰሩ ያሉ ልጆች ምናምን አሉ፣ እኔንም ጨምሮ ማለት ነው እና በአጭር ጊዜ ነው የሰውን እውቅና እንድናገኝ ይረዳል። በዛ ላይ ለእንደኔ አይነት ሰው ደግሞ የሙዚቃ አንድ እርምጃን ደግሞ አራምዶናል ብዬ አስባለሁ። የአሸናፊዎች አሸናፊ የተወዳደርኩበት ሙዚቃ የቴዲ አፍሮ ዘፈን ነው። እኔ ሲለኝ ጓደኛ ባይተዋርነኝ ብቸኛ፣ እኔ ያልሻም ሰው ለምኔ፣ ከኔ ወዲያ አለኔ መጨረሻ ጊዜ የዘፈንኩት ዘፈን ወገን አለኝ የጋሽ ጥላሁን ገሰሰ እና ተመለሽ የጋሽ ተፈራ ነጋሽ። ለመድረክ በምስጋና እጅ ነሳሁ። በአገሬ ቦዜ በወገኔ እየተመካሁ ለመድረክ በምስጋና እጅ ነሳሁ አባ ሀገሬ፣ በወንዜ በወገን የተመካ እርገት፣ ተስፋ አለኝታዬ፣ ቀኝ ክንዴ መከታዬ፣ ኩራት ክብሬ አለኝታዬ፣ የሀገሬ ሰው ገመናዬ፣ ሀገር አለኝ ወገን አለኝ ለወይ ለወይ አለአለምዬ አምለወይ ለወይ ለወይ ወይ ወ ወወወወወወ ሸጋ ማርዬ የዋ ሸጋ ማርዬ የዋ ሸጋ የዋ ገና በማለዳው ሸጋ የዋ መቀነት ሸባርጋ ለቤ ገብቶ ቀረ ላ ዜማ አሁን፣ ፋና ላምሮት እንኳን ከገባ በኋላ ይሄ ሶስተኛ ነው ወይ አራተኛ ነው የሚሆነ የአሁኑ ሙዚቃ ይሄ አሁኑ ሙዚቃ የታሰበው ሌላ የሰራውት የወሎ ሙዚቃ ነበረ፣ የወሎ ባህላዊ ሙዚቃ ነበረ። አዲስ ወጥ ዜማ ነው፣ ዜማ እናገጠም ነው አዲስ ወጥ ነው። ግን እስኪ ምናልባት ከዛ ቀደም አድርጌ የህዝብ ዜማ እስኪ ልስራ በሚል ሀሳብ ተነስቼ ነው ይሄ አሁኑ ሲንግል የሰራሁት። የህዝብ ዜማ ነው ዜማው። አንድ ጎበዝ ገጣሚ ልጅ አገኘሁኝ ብርሃኑ ይባል ብርሃኑ አያሌ ይባላል። ከሱ ጋር ተነጋገርን እና ወደ ሙዚቃው ገባን ማለት ነው እና በደንብ ሙሉ ሙዚቃ በጠበቀ ማሲንቆ፣ ሳክስ ምናምን ሁሉ በተስተካከለ መንገድ ሰራ ነው ማለት ነው። አንዳንድ ምክንያቶች እኔም ወጥቼ እንደዚህ ሰርቻለሁ እንደዚህ ምናምን ምናምን ባለማለቴም ጭምር ሊሆን ይችላል። እና ብዙ ጥሩ ጥሩ ስራዎች እየሰራሁ ሰው ጋር አለመድረሱ ለእኔ በጣም እየፈተነኝ፣ ምክንያቱም አንድ ስራ ሰርተሽ ለሚቀጥለው ዙር የሚያነሳሳሽ ነገር ዘፈኑ ሰው ጋ ሲደርስልሽ ምናምን ነው። ገባሽ? እሱ ካልደረሰልሽ ግን አሁንም ሞራል የሚባል ነገር አለ። የሆነ ነገር ሰርተሽ የሚቀጥለው ዙር ላይ የተሻለ ነገር ለመስራት አሁንም ሰው ጋ ሲደርስልሽ ደስ ይላል። በዚህ አጋጣሚ ፋና እኔ የሰራችን ስራዎች ስለሚያግዘኝ ስለሚያደርስልኝ በጣም አመስገን እፈልጋለሁ። ጣልኝ እድል እነዚህ አረብ ሀገራት እዚህ ክለቦች አንዳንድ ክለቦች ሞክሮ የነበረ እና ወደዛ ወደ ወዲያው ሳልሄድ ማለት ነው። እና ማንም ላይ ሰጥሽ ይችላል። ምናልባት እንደዚህ አይነት እድል ካልታየሽ፣ ቲቪ ላይ ካልታየሽ፣ የራስ የሆነ ስራ ከሌለሽ እንደዚህ አይነት የመድረክ እድሎች ላታገኝ ትችያለሽ። እና ይህንን እድል በፋና ላምሮት ነው ያገኘሁት። ዱባይ ሄጅ ሰርች አሉ ከሁለት ዓመት በኋላ ነው ወደዚህ የተመለስኩት። እና ዱባይ ሄጅ እንድሰራ ራሴን በሙዚቃ ከፍ እንዳደርግ ቢያንስ ሙዚቃ ጋር ውለች ስታድሪ፣ ሙዚቀኞች ጋር ውለች ስታድሪ የምታገኘው ትልቅ ነገር አለ፣ እውቀት አለ ምናምንና በሙዚቃ ህይወቴ ላይ ትልቅ ነገር አግኝቼበታለሁ እያስባለሁ እና እነዚህን እድሎች አመሻሽቶልኛል። ዱባይ ያው የፋና ላምሮት ተመልካቾች አሉ፣ እኛንም የተመለከቱን ከኛ በፊትም የነበሩትን የተመለከቱ ተመልካቾች አሉ። ብዙ ሰዎች እንዲያውም በዚ አጋጣሚ ጓደኞች ነው እኛ ለዛም በዚህ የሚያውቁኝ ማለት ነው ለምን ወደ ሀገር አትሄድ የምናዛው ሲንግል አሰራ ለምንዛው ክለቦች ላይ በደንብ አጠናከር ማበረታም ነበር እያሉ የነበሩት ያው ግን እኔ የሄድኩበት የራሴ የሆነ እንትን አለ ምክንያት ነበረኝ። ለትምህርት ነው ገብቶሻል። እዛ ስቴጅ አንድም ለትምህርት ነው ቀን በቀን ስለምታጠኝ ቀን በቀን ከሙዚቀኞችና ከሙዚቃ ጋር ስለምትይ ስለምታድሪ ትምህርቱን ታገኘዋለሽ ታገኛለሽና፣ እንደዛ አይነት ሰዎች ነበሩ እኔን ወደዚህ ሀገር እንድመጣ የሚገፋፉ ይሏት። እዛ አንደኛ ምናልባት ከእድሜሽ ጋርም ብዙ እንትን ላይ ሄድ ይችላል ላይ ሄድ ይችላል ብዙ ሰዓት እዛ ቆይተሽ ከመጣሽ እዚጋ ጋር የመረሳት ዕድሎች በጣም ሰፊ ነው። እድሜሽ ይሄዳል፣ ብዙ ስራ ሳትሰሪ ትቆያለሽ። እና እንዲያውም እንደዛ አይነት ተመልካቾች ገጥሞ የነበረ ወደ ሀገር አትሄድም ወይ ስራ አትሰራም ወይ እሚሉና እግዚአብሔር ይመስገን፣ ያው ከሁለት ዓመት በኋላ በነሱም ግፊት፣ በፈጣሪ እርዳታ ወደ ሀገር ይወጥቻለሁ። ፋና ላምሮትም መድረክ መስራት የሚጠቅመው አንደኛ አቅምሽ በየቀኑ ስለምትሰሪ የተሻለ የሆነ ድምፅሽም በተሻለ መንገድ ራስሽን ኢንተርፕሬት ማድረግ ትችላለሽ። ማለት ከቤቱ ተቀምጦ የሚሰራ ዘፋኝም ሲንግል ወይም ምና አይሰራም ማለት አይደለም፣ ግን ይሄ የመድረክ ስራ ሲሆን ግን መድረክ ላይ መወጠሽም ደግሞ ያን ዘፈን ለማቅረብ አትቸገሪም። ምክንያቱም ስቱዲዮ ላይ ያለውን ነገር መድረክ ላይ እንትን ለማለት ቢያንስ መድረክ መድረክ ላይ የመዝፈን ልምድ ካለሽ ቀላል ይሆናል። ሁሉ ነገር በተሻለ መንገድ ትገልጫለሽ ማለት ነው። ያው ሁለቱንም ባንድ በዚሁ አጋጣሚ አመሰግናለሁ፣ ኮከብ ባንዶችንም፣ ዛይን ባንዶችንም። እና በደንብ አስተምረውኛል። ብዙ ጊዜ እኔ አስቸጋሪ ነበርኩኝ እንደነገርኩሽ። እና ልምምድም ላይ ብዙ ጊዜ አስደጋግማለሁ ምናምን ጥናት ላይም፣ እና ብዙ የሙዚቃ ሕይወት አልነበረኝም ነበር ብቻ፣ የትምህርት ጊዜ ነበር በእኔ ሕይወት ውስጥ ጥሩ አስተዋጽኦ ያለው የፋና ሚዲያ ፋና ሚዲያን በጣም አመሰግናለሁ። ፋና ላምሮት የሁላችንም የጥበብ ቤት፣ ማንም ሰው መጥቶ አቅሙን አሳይቶ ቶፕ ደረጃ ደርሶ ራሱ የሚለውጥበት ቤት ስለሆነ እዚህ ቦታ በመሳተፌ በጣም ክብር ይሰማኛል። በጣም ደስ ይለኛል። አሁን ራሴን ማደራጀት ላይ ነው እየሰራሁ ያለሁት ሲንግሎችን ለመስራት ከባለሙያዎች ጋር በደንብ ለመገናኘት ነው እያሰብኩ ያለሁት። ከአሁን በፊት የሞከርኳቸው ነገሮች ምናምን አልነበሩኝም። አሁን ግን ምናልባት በሙዚቃ ምናምን ትንሽ ከፍ ብያለሁ ብዬ ስላሰብኩኝ ከነበርኩበት ነገር ትንሽ ከፍ ብያለሁ ብዬ ስላሰብኩኝ እዚህ ያሉ አንዳንድ ቦታዎች ላይ መስራት ክለቦች ላይ መስራት ሊሆን ይችላል። በተለይ በተለይ ግን ስቱዲዮ በደንብ ሰራለሁ ብዬ አስባለሁ። ስቱዲዮ እንግዲህ በስቱዲዮ ስራ ተጠብቀኝ ያላችሁ ይመስላል። አሉ አሁን ያሉ ስራዎች አሉ። በቪዲዮም አሁንም እንደነገርኩሽ ቅድም የሰራሁት መጀመሪያ የወሉ ስራ አለ። ከዛ ቀጥሎ ደግሞ ሌሎች አሁን ደግሞ የራሴን ዩቲዩብም ስለከፈትኩ በኔ በስሜ ሀብታሙ ተርላቢ ዩቲዩብ ከፍቻለሁ። በራሴ ዩቲዩብ ነገሮችን እስኪ ወደ ራሴ ዞሬ በራሴ ዩቲዩብ ለመልቀቅ አስቤ ያለሁ እንደ ጊዜ ፍቃድ አሸናፊዎች አሸናፊ ዲሲፕሊን የሚያስፈልግ ውድድር ይመስለኛል። እና ምንድን ነው የሚባለው ኮንዲሽን ኮንዲሽን በደንብ መጠበቅ፣ ለዛ ስራ በደንብ መታመንና እዛ ስራ ላይ ፎከስ አድርጎ ራስን ማሳየትና መጣር ላይ መግለጥ ላይ ቢያተኩሩ አሪፍ ይመስለኛል ብዬ አስባለሁ። ነገሮች ሊሳኩም ላይሳኩም ይችላሉ። ማሸነፍ መሸነፍ ሊኖር ይችላል። መሸነፍ ሊኖር ይችላል። ገንዘብ በዛ መሀል ራሱን አንድ ተወዳዳሪ እሱን የማያስረሳበትን ሙዚቃ ተጫወተ ማለት ምናልባት ከውድድሩ ከአሸናፊውን በላይ የሚሆኑበት አጋጣሚ ሊኖር ይችላል። በማህበረሰቡ ገብቶሻል አይደል እና እዛ ውድድር ላይ ራሱን እንደ ኮከብ አብሮቶ ለማሳየት በደንብ መጣር አለበት ብያ አስባለሁ። አንድ ተወዳዳሪ ያው ምንም አለመፍራት። እኔ በነገራችን ላይ ከነበረኝ ኤክስፔሪንስ መፍራት ብዙ ነገር አሳጥቶኛል ብያ ምን አስባለሁ። ምክንያቱም ማለት መፍራት ውጤት ብዙ ያበላሻል። ከመፍራት ተቆጥበው ያላቸውን ነገር በአግባቡ አቅርበው ውጤት ያለው ስራ እንደሚሰሩ በእርግጠኝነት መፍራት ከሌለባቸው የመረጡት ዘፈን በደንብ በአግባቡ እንትን ካሉት ካቀረቡት ውጤት ያመጣሉ ብዬ አስባለሁ። ሌላው ደግሞ መልካም እድል ነው ትልቁ ነገር። አምስተኛ ዙር የአሸናፊዎች አሸናፊ ተወዳዳሪዎች በሙሉ በመጀመሪያ እንኳን ለዚህ ታላቅ ውድድር በሰላም አደረሳችሁ፣ የውድድር ጊዜ በሰላም አደረሳችሁ። ቀሪ የውድድር ጊዜያችሁ የአማረና የሰመረ እንዲሆንላችሁ እመኛለሁ። መልካም እድል ለሁላችሁ ለፋና ላምሮት ተወዳዳሪዎች፣ የውጤት ጊዜ የስኬት ጊዜ የመልካም ነገሮች ሁሉ እናንተ ጋር የሚሆኑበት ጊዜ እንዲሆንላችሁ ውድድር ተወዳዳሪዎችን በሙሉ ከልቤ እመኛለሁ። ያው ጠንክሮ በመስራት የተሻለ ስራ በመስራት አንደኛ መውጣት ብቻ እዚህ ብቻ መውጣት ሳይሆን የሚቀጥለው የሙዚቃ ህይወታችሁ ላይ በደንብ በስኬት የምትራመዱበት የምትጓዙበት እንዲሆንላችሁ ከልብ የመኛለሁ። ለሁላችሁ መልካም እድል መኛለሁ። በጣም አመሰግናለሁ። አበቦችን ሄደሻ እስኪ ጠይቂያቸው።